ሰላም፣ ጤና ይስጥልኝ። የፕሮግራም የተከታታዮች ዛሬ በክፍል አንድ ይዤላችሁ የመጣሁት ፖፖ ላይቭን ሊንኩን ተጠቅመን እንዴት አድርገን ዳውንሎድ እንደምናደርግና ሙሉ ምዝገባውን እንዴት እንደምናካሄድ አሳያችኋለሁ። ሙሉ ምዝገባውን ለማካሄድ ከዚህ ቪዲዮ ዲስክሪፕሽን ላይ የቴሌግራም ቻናል አስቀምጥላችኋለሁ። ይህን የቴሌግራም ቻናል ተጭናችሁ ቴሌግራም ላይ በመግባት የአፕሊኬሽኑን ሊንክ ታገኛላችሁ። የአፕሊኬሽኑን ሊንክ እና ሌሎች አስፈላጊ መረጃዎች እዚህ ቴሌግራም ሊንክ ላይ ታገኙታላችሁ። በቴሌግራም ሊንኩ ይህን ቴሌግራም ሊንክ ክሊክ ታደረጋላችሁ። ቀጥታ ወደ ሰርችንግ ይሄዳል። ሰርች ካደረገ በኋላ ዳውንሎድ የሚሄድት ልትላላችሁ። ዘን ኢንስቶል ትላላችሁ ማውረድ ይጀምራል ማለት ነው። የተወሰነ ደቂቃ ተጠብቁት እና እንደ ኔትወርካችሁ፣ እንደ ኢንተርኔታችሁ ፍጥነት ነው የሚወስነው። አፕሊኬሽኑን ያወርደዋል ማለት ነው። ልካ አወርዶ ሲጨርስ ኦፕን ሚል ይጽፍልናል። ኦፕን እንለዋለን። ይህን ኦፕን እንላለን። ቀጥታ ወደ አፕሊኬሽኑ ወደ ፕላትፎርሙ ይገባል ማለት ነው። ከዚህ በኋላ ሎግኢን ዊዝ ጉግል እንላለን። በሶስት ነገሮች መክፈት ትችላለች፤ በፌስቡክ፣ በጉግል እና በስልክ ቁጥር መክፈት ትችላላችሁ። ዛሬ ማሳያችሁ በጂሜይል ነው። ስለዚህ አድ ትላላችሁ ማለት ነው። እዚህ አካውንታችሁ እዚህ ካልተከፈተ አድ ትላላችሁ፣ ከተከፈተ ግን አድ አትሉም ማለት ነው። ስለዚህ አዲሱን አካውንት እዚጋ አድ ለማለት ጂሜላችሁን እዚጋ ትጽፋላችሁ ማለት ነው። ለምሳሌ እኔ ዛሬ የምከፍትበት ጂሜል ይህ ነው። ቀጥታ ኔክስት ትለዋለሁ። ከዛ ፓስዋርድ እንዳስገባ ይጠይቀኛል። ፓስዋርዱን ካስገባው በኋላ ኔክስት ላለው እዛ አግሪ ላለው አግሪስ እንዳደረጋችሁት ቀጥታ ለመክፈት ሎድ ያደርጋል። ያው ፍጥነቱ እንደ ኢንተርኔቱ ነው የሚወስነው። እዚህ ጋር ፎቶግራፍ ስም፣ እድሜ፣ እንዲሁም ሀገር፣ ጾታ እንድንሞላ ይጠይቀናል ማለት ነው። ስለዚህ አሁን የምንሞላው እድሜ ነው ማለት ነው። የተወለድንበትን ዓመተ ምሕረት ወርና ቀን እንሞላለን ማለት ነው። በግሪጎሪያን ካላንደር ወይም ደግሞ በፈረንጆች አቆጣጠር ማለት ነው የምንሞላለት። እዚህ ጋ ከአስራ ስምንት ዓመት በታች ብላችሁ እንዳትሞሉት እዚህ ጋ ጥንቃቄ ማድረግ አለባችሁ። ትክክለኛ ብትችሉ የፓስፖርታችሁን ብትሞሉት ጥሩ ነው። እዛ ውጭ ግን ትክክለኛውን እድሜ በፈረንጆች ቀይራችሁ ብትሞሉት ይመከራል ማለት ነው። ምክንያቱም ይህን እንደዚህ ካርጋችሁ በኋላ ኤዲት ማድረግ ስለማትችሉ አሁንኑ እህኔ የመጠንቀቅ መቻል አለባችሁ ማለት ነው። ስለዚህ እዚህ ጋር ካንትሪ እንገባለን ማለት ነው። ካንትሪውን እዚህ ጋር ያለንበትን ሀገር እንሞላለን ማለት ነው። ይህን ያለንበትን ሀገር መሙላታችን የሚያገለግለን በአቅራቢያችን ባለ ባንክ አካውንት ብር ማውጣት እንድንችል ያደርገናል ማለት ነው። ስለዚህ እዚህ ጋ አሁን እኔ ዛሬ መረጥኩት ዩናይትድ አረብ ምሬት ነው። ስለዚህ ዩናይትድ አረብ ምሬት ያላችሁ ወይም ያለ ሰው እዚህ ጋ ዩናይትድ አረብ ምሬት ይልና ኮንቲኒው ይላል። ከዛ ኦኬ ኦኬ እያለ አለው እያለ ይገባና ጉርድ ፎቶግራፍ ይመርጣል ማለት ነው። ጉርድ ፎቶግራፍ እዚህ ጋ ጉርድ ፎቶግራፍ የራሳቸውን ጉርድ ፎቶግራፍ ብታደርጉ ባታደርጉም እዚህ ጋ ችግር የለውም። ምክንያቱም ፕሮፋይል ነው። ነገር ግን ከውስጥ አሻራ ስንሰጥ የምናስገባው ትክክለኛ ፎቶ ነው። እዚህ ጋ ሳብሜት እንላለን። እዚህ ጋ ሳብሜት እንዳደረግ ነው ሎድ ማድረግ ይጀምራል። ቀጥታ ይህ ሲመጣልን ኮንፊርም እንለዋለን። እዛ ይህን ኦኬ እንላለን። ከዛ በዚህ መንገድ ይከፍትልናል ማለት ነው። እዚህ ጋር እንደዚህ ብሎ ሲመጣልን ልክ በ24 ሰዓት ውስጥ የሚሰጠንን ሪዋርዶችን ነው የሚያሳየን። በ24 ሰዓት ውስጥ ምዝገባ ካጠናቀቅን ያንዳንዱን ምዝገባ ማጠናቀቅ ከቻል እነዚህን ሪዋርዶች ይሰጠናል ማለት ነው። ስለዚህ እዚህ ጋር ባክ በተንን ተጭነን እንመለሳለን ማለት ነው። ከዛ በኋላ ይችን የአምፖል ምልክቷን የመጀመሪያዋ ሰማያዊ ማለት ነው። የሰማያዊ የአምፖል ምልክት አለች፣ ሜሴጅ አለች። እዛ ደግሞ ቪዲዮ ፎቶ የምንጭንበታለን። እዚ ጋ ሜሴጅ አለች። እቺ ሜሴጅ እየገባልን ሜሴጅ ትነግረናለች ማለት ነው። ስለዚህ አሁን አሻራ ለመስጠት ይህን የአምፖል ምልክት ተጭነን ፌስ አውተንቲኬሽን የሚለው ጋ እንገባለን። ፌስ አውተንቲኬሽን የፊት አሻራ ልንሰጥ እየተዘጋጀን ነው ማለት ነው። ስለዚህ ፎቶ ከሌለን ልክ የስልካችን ካሜራ ከፍተን በዚህ መንገድ ካሜራውን ፎቶ ካነሳን በኋላ ስልካችን ላይ ሲቀመጥልን ቀጥታ ፖፕ ላይቭን እንከፍተዋለን ማለት ነው። ዘን አፍተር እዚህ እንደገባን ፌስ አውተንቲኬሽኑ ጋር አፕሎድ ፎቶ ይለናል። አፕሎድ ዩርሻል ፎቶ፣ የራሳችሁን ፎቶ ነው እዚህ ጋር የምታስገቡት። እንደ ቅድሞ አይደለም ይሄ የራሳችሁን ፎቶ እዛ አለው ኦልድ ፐርሚሽን እየጠየቃችሁ ነው። ዘን አፍተር ይህንም የመረጣችሁትን ፎቶ ትመርጦለታላችሁ ማለት ነው። ይህን ከመረጣችሁ በኋላ ስታርት ሰርቲፊኬሽን ትላላችሁ ማለት ነው። ስታርት ሰርቲፊኬሽን ካላችሁ በኋላ ልክ ፎቶውን ዙም አውት እያደረጋችሁ ትክክለኛ ፖዚሽን እስኪሆንላችሁ ታስተካክሉና ትክክለኛ ቦታው ላይ ሲሆንላችሁ የራይት ምልክቱን ተጭናችሁ ትቀበላላችሁ ማለት ነው። ስለዚህ በአንዴ ሁለት ፎቶ ማድረግ አይቻለም ነው ያለኝ ዚጋ። ስለዚህ እዚጋ እንደዚህ አስተካክለዋለሁ ፎቶውን ትክክለኛ በሆነ መንገድ አስተካክለና ና እዚህ የራይት ምልክቱን ኦኬ ስለው በዚህ መንገድ ከታድርጎ ፎቶውን አስተካክሎ የጉርድ ፎቶግራፍ አድርጎ እያወጣልኛል ማለት ነው። ዘናፍተር ይህን ሎድ ካደረገ በኋላ ስታርት ሰርተፍኬት የሚለውን ጫና አለሁ ማለት ነው። ስታር ሰርቲፊኬት ስለው ቀጥታ ወደ ፊት አሻራ ወደ መስጠቱ ነው የሚያመራን። ዘን ሎድ ያደርጋል። ልክ ሎድ እንዳደረገ እዚጋ ፕሌ ሻው ዩር ፍሮንት ፌስ ይለናል። ፍሮንት ፊታችሁን በትክክል ታስተካክላችሁ ላላችሁ ፕሌሻው ዩር ፍሮንት ፌስ ሲላችሁ ሙሉ በሙሉ ፊታችሁ እንዲገባ ታደርጋላችሁ። በጀርባው ሌላ ማንኛውም ከእናንተ ውጭ ሌላ ነገር እንዲታየ አይፈለግም። ለምሳሌ እዚህ ጋር የሚታየው ልክ እንደዚህ አይነት ነገሮች አይፈቀድም። የሚፈቀደው ሙሉ በሙሉ ብቻዋን ወይም ብቻሽን ወይም ብቻህን መሆን ነው የሚጠበቅብህ። ልክ በዚህ መንገድ ፎቶ ብቻውን እስኪሆን ድረስ እንትን እንላለን። አሁን አንገትክን ወደታች ወይም አንገትሽን ወደታች አቀርቅሪ እያላት ነው ወደታች እንደዚህ አንገትሽን ጎንበስ አድርጊ፣ ይላል ዓይንሽን አፍሽን እያለ ማለት ነው እዚጋ የሚጠይቃችሁ እዚጋ። አንደር ሪቪው ማለት ነው። ስለዚህ ይህን ተቀብሎታል ሪቪው እናደርገዋለን ነው። ከሰላሳ ደቂቃ በኋላ አክሴፕታንሱ ይመጣል። ልክ ሜሴጆች በዚህ መንገድ ሜሴጆችን እዚጋ ገብታችሁ ማየት ትችላላችሁ። ዘን አፍተር እዚጋ የኤጀንት አይዲ መሙላት ይቀረናል ማለት ነው። ስለዚህ የኛ ኤጀንት ቤተሰብ መሆን ከፈለጋችሁ እዚ ኤጀንት አይዲ ኤጀንት አይዲውን ትጽፋላችሁ ማለት ነው። ኤጀንት አይዲ እዚ ጋ እንደተጻፈው እንደተጻፈው አራ ዘጠና ስምንት አምሳ አራት ዘጠኝ አስራ ስምንት ሚለውን ትሞላላችሁ። ቀጥታ ጄት ላይቭ ሚል ይመጣላችኋል ማለት ነው። እዛ እዚጋ ፕሊዝ ኮንፊርም ካላችሁ በኋላ አክቴፕ ትላላችሁ ማለት ነው። በዚህ መንገድ የሁለቱም ስምምነቶች በዚህ አለቀ ማለት ነው። ዘናፍተር በዚህ መንገድ ምዝገባችሁን ኦልረዲ ያጠናቃችዋል ማለት ነው። ሜሴጆችን እዚህ እየገባችሁ ምንምን ከጓደኛ የተላከ ወይም ደግሞ ከፕላትፎርሙ የሚላክላችሁን ወይም ደግሞ ሪዋርዶችን እዚህ ቴክስት ሲገባላችሁ እየገባችሁ ታያላችሁ። እዚህ ደግሞ የዕለታዊ ታስካችሁን ማየት ስትፈልጉ ይህን ዕለታዊ ታስክ ብራውስ በማድረግ እየገባችሁ ታያላችሁ። በቪዲዮ ይህን ያክል ይህን ያክል ይህን ያክል እያለ ይነግራቸዋል። በዛ መሰረት ትቀበላላችሁ ማለት ነው። በዚህ መንገድ ሪዋርዳችሁን ትቀበላላችሁ። ምዝገባችሁን አጠናቃችኋል። ከዚህ በኋላ የምትፈልጉትን ማንኛውም ጥያቄ እኛ ጋር ማግኘት ትችላላችሁ። እኛ ጋ መጠየቅ ትችላላችሁ፣ ማቅረብ ትችላላችሁ፣ ቤተሰብ መሆን ትችላላችሁ። በትብብር የሚሰራ ስራ ነው። ጽናት ይጠይቃል። ኖርማሊ፣ ከዛ ውጭ መጠያየቅ ያስፈልጋል። አንዱ ከአንዱ መጠያየቅ አለባችሁ። ቴሌግራም ቻናላችን ጋር አድርጉ። አት ጌት ላይቭ ሰባት የሚለው የቴሌግራም ቻናላችን ነው። ቴሌግራም ቻናላችሁ ቻናላችን ጋር ገብታችሁ ማንኛውም መረጃ ማግኘት ትችላላችሁ፣ ወይም ደግሞ ከዩቱብ ቻናላችን ገብታችሁ ማንኛው መረጃ ማግኘት ትችላላችሁ እና